እንደ እንዴት ሰነበታችሁልኝ ውድ የተከበራችሁ የቀድሞ የሚዲያ ዳሳ ነባር ታዳሚዎቼና የአሁኑ የካነበብኩት መርሃ ግብር ተከታታይ እንግዶቼ ይህ VVC Voice for the Voiceless Channel የተሰኘውና መሰረቱን በአሜሪካ ሀገር ዋሽንግተን ስቴት ያደረገ የመገናኛ ብዙሃን አውታር ሲሆን ከቲቢኤስ ማለትም ከትግራይ ብሮድካስቲንግ ሰርቪስ ጋር በመተባበር በሳምንት አንድ ጊዜ ቅዳሜ የምሽቱ የሁለት ሰዓት ዜናን ተከትሎ በይሃ ሳተላይት የአየር ሞገድ ለተከበራችሁ ነባርም አዳዲስም አድማጭ ተመልካቾቼ የሚደርስ ካነበብኩት የተሰኘ መርሃ ግብር ነው። ከእኔ ጋር የአርትፍሻል ኢንተለጀንሱ ኢንጂነር አስፈታው አባይ አብሮኛለ። አብራችሁን ቆዩ። በአሁኑ ሰዓት አሁን ባለው ተጨባጭ ሁኔታ ታማኒ የመረጃ ምንጭ የሚሆን ሚዲያ የማግኘት ታላቅ ተግዳሮት ገጥሞናል። በግሌ ስለ ምስራቅ አፍሪካ የተጨበጠ መረጃ ማግኘት ፍላጎት ካደረብኝ የዓለም አቀፉ የሚዲያ ታሮችን ከማየት ውጪ ሌላ አማራጭ መጠቀም እጅግ አስቸጋሪ ሆነዋል። ማለትም የሀገራችን ጉዳይ በተመለከተ ማለት ነው። በዚህ መነሻ ከባልደረባይ አርቲፊሻል ኢንተለጀንሱ ኢንጂነር አስፈታው አባይ ጋር በመተባበር የዓለም አቀፍ ሚዲያ ይዘት ያላቸውና ለጋዜጠኝነት ስነምግባር ተገዥ ተገዢ የሆኑ ምንጮችን አፈላልገን በማግኘት ረገድ ቴክኖሎጂ ምስጋና ይግባውና ጭማቂውን ወይም ደግሞ በዝርዝር ለማግኘት የሚያስቸግር ጊዜ አልሆነም። በዚሁ ሳምንት ታዲያ የትግራይን ወቅታዊ ሁኔታ አስመልክተው መረጃ ካቀረቡልን መካከል እንግዳውስ እንዘርዝራቸው ብንባል በርከት ያሉ ናቸው። በእርግጥ ዛሬ ዛሬ አንዳንድ ሰዎች በስልክም በተለያዩ የመገናኛ ብዙኃን አውታሮች አግኝቼ ስጠይቃቸው እኛ ኮሚዲያን ማየት ከተውን ቆይተናል ይሉኛል። ምክንያታቸውን ስጠይቃቸው ከምታታብን አልረጋጋል ከከፋ ነገር ወደ ከፋ ነገር የሚያሸጋግር ሆነ፣ እያሉ በሐዘን ይናገራሉ። በእርግጥ ሚዲያ እንደ አሸን በበዛበት ዘመን ሚዲያ ተጠቃሚ ለመሆን ከበደኝ ከማለት የከፋ ነገር የለም። በእርግጥም የመገናኛ ብዙሃን የዜና ምንጮች ደዌ አጋጥሞናል ማለት ነው። ፎሬን ፖሊሲ፣ ቢቢሲ ኒውስ አልጀዚራ ኢንግሊሽ ዘ ኮንቨርሰሽን ዶት ኮም አፍሪቃ ባንኮክ ፖስት ፕላስ ዶት ኦርግ ከብዙዎቹ ጥቂቶቹ ናቸው። ከነዚህ የዜና አውታሮች የሚገኘው የመረጃ ግብአት የተለጠጠ ቢሆንም አድማጭ ተመልካቾችን ላለማዳከም የትግራይን ወቅታዊ ሁኔታ አስመልክተው ካሰራጩት መረጃ ማዕከላዊ መልእክታቸውን በመጭመቅ እንደሚከተለው አቀርበዋለሁ። በቀዳሚነት ከላይ በተጠቀሱት ዓለም አቀፍ ይዘት ያላቸው የመገናኛ ብዙሃን አውታሮች አንድ የተላለፈው መሰረታዊው ማዕከላዊ ነጥብ ትግራይ ክልል ያለው ሁኔታ አሁንም ቀጣይነትን የተላበሰ ውስብስብ ሁነት ወይም ደግሞ ኮምፕሌክስ ኤንድ ኮንቲኒድ ሲቹዌሽን ብለው ነው የሚጀምሩት ሁሉም። የዚህ ሁኔታ ተግዳሮትነት ወይም ደግሞ ቻለንጅ የሚያጠነጥነውም የፕሪቶሪያው ስምምነት ፕሪቶሪያ አግሪመንት አለመተግበርና በቋሚው የተኩስ ማቆም መነሻ የመጨረሻው የሰላም ስምምነት የተባለለት አን አግሪመንት ፎር ላስቲንግ ፒስ ስሩ ፐርማነንት ሴሽን ኦፍ ድ ሆስቲሊቲስ የሚባለውን ተግባራዊ አለመሆን መሆኑን የዓለም አቀፍ የመገናኛ ብዙሃን አውታሮቹ ያለ ማመንታት አስተጋብተዋል። በዚህ ሳይገቱ የመጪውን ጊዜ ውጥረት የት ላይ ሊያጠነጥን እንደሚችልም እርከን በእርከን አነባብረው አስቀምጠውታል። ትግራይን አስመልክተው በዘረዘሩት መጪው ተግዳሮትን በፍጹም ልብን በሚነካ ትግራይ አሁን ወደ እንደዛ አይነት ነገር ትገባ ይሆን ወይ ብሎ የሰው ልጅ የተባለ ፍጡር በጥልቀት እንዲያስብ የሚያደርገው ያ መከራና የጨለማ ወቅት የነበረው ማለትም ተጋሩ ዕፅዋን ክባን የሚሉት ዘመን ይመጣብን ይሆን ተብሎ ለጭንቅ የሚዳርግና በዚህ ጉዳይ ላይ ኃላፊነት የሚሰማቸው ሰዎች ያለምንም ማመንታት ይህ ችግር ተመልሶ እንዳይከሰት በብርታት መስራት እንዳለባቸው የመገናኛ ብዙሃን አውታሮቹ እንደ አባት ሆነው ነበር የመከሩት ማለት ይቻላል። የመገናኛ ብዙሃን አውታሮቹ በጣም ከሚያስደንቀኝ ነገር ሀሳባቸው እጅግ የተለያየ፣ ኤዲቶሪያል ፖሊሲያቸው የተለያየ ቢሆንም ሐሳባቸው ሲጨመቅ ግን ውሏቸው አንድና አንድ ነው። በዛች ክልል መከራ በበዛባት ክልል አሁንም እያዣበበ ያለው አደገኛ ነገር እጅግ ከፍተኛ ሊሆን እንደሚችል ስለሚገመት የሚመለከታቸው ሁሉ በትጋት ሰርተው ሕዝቡ ዳግም ለእልቂት እንዳይዳረግ መስራት አለባቸው ሲሉ በአንክሮ ያሳስባሉ። ሐሳባቸውን አነባብረው ሲያስቀምጡም በቀዳሚነት የሰላም ስምምነቱ አፈጻጸም መጓተት ወይም ደግሞ ዲሌይስ ኢን ፒስ ዲል ኢምፕሊመንቴሽን፣ ሁለተኛው ደግሞ በትግራውት መካከል የተፈጠረው መከፋፈል ማለትም ኢንተርናል ፖለቲካል ዲቪዥን በሶስተኛ በክልሉ እያንዣበበ ያለው ሰብአዊ ቀውስ ማለትም ሂውማኒቴሪያን ክራይሲስ፣ አራተኛ ማህበረሰቡ ላይ የተፈጠረው ስጋት ማለትም አንጎይንግ ቴንሽን፣ አምስተኛ እርዳታ በአግባቡ ያለ መድረስ ችግር ብቻም ሳይሆን ያለ መከፋፈል ኤይድ ቻሌንጅ፣ ድርቅና ረሃብ ሊከሰት ይሆን የሚለው ፍርሃት ማለትም ፋሚን ኮንሰርንስ የመጨረሻው ሲጠቃለል ደግሞ ትግራዎት ላይ የተፈጠረው የደህንነት ስጋት ማለትም ሴኩሪቲ ኮንሰርን ብለው አስቀምጠውታል። በዚህ መነሻ ዘርዘር ሲደረግ የዘገየው የሰላም ስምምነት delays in peace deal implementation የሰላሙን አፈጻጸም ሂደትም ይሁን የቲዲኤፍ እጣ ፈንታ በመወሰን ረገድ መደናቀፍ ፈጥሯል። ይህ ደግሞ ቋሚ መፍትሄ ካልተሰጠው ድረስ ትግራይ ውስጥ ዘላቂ ሰላም ይሰፍናል ብሎ ማሰብ ዘበት ነው ሲሉ አስምረውበታል። ይቀጥሉና በትግራዎት መካከል እርስ በርስ የመካሰስ ባህል ገንግኖ ወደ አደገኛ መከፋፈል ተገብቷል። ኢንተርናል ፖለቲካል ዲቪዥን ይህ ደግሞ ወደ ነበሩበት ግጭት እንገባ ይሆን ብሎ ህዝቡ በፍርሃት ተሸብቦ የሚሆነውን አጥቶ ማረፊያ ያጣች ወፍ ሆኖ ሲባዝን ውሎ ያድራል። rising fears of return to conflict። ይህ ደግሞ መንስኤው የትግራይ ተቀናቃኝ ፖለቲከኞች ወይም ደግሞ እነዚህ ራይቫል ፋክሽንስ የሚባሉ እርስ በርስ ከመካሰስ ያለፈ እርባና ያለው መፍትሄ መስጠት የማይችሉ ፖለቲካዊ አካል ጉዳተኞች በመሆናቸው ነው ብለው የመገናኛ ብዙሃን አውታሮቹ አስምረውበታል። በእርግጥ እኔም ፖለቲካዊ አካል ጉዳተኞች ናቸው የሚለውን ነገር ጭንቅላቴን ነበር የነካው።